ትናንትና በጅጅጋ ውስጥ ጠቅላይ ሚኒስትሩ ላይ የግድያ ሙከራ ተደርጓል ተብሎ ሲዘዋወር የነበረ ቪዲዮ ነውእና እስቲ ይህን ቪዲዮ ላስመልክታል። የህፃናት ማረሚያ እኳን እድሜያቸው አልደረሰም ተብሎ እኮ ዝም አይ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? እኔ አለው፣ እግዚአብሔር ይመስገን። ባ ያላችሁበት ሰላም ክርስቶስ ይብዛላችሁ። የትዳችሁ ውድ ቤተሰቦቻችን ዛሬም በድጋሚ በሰበር መረጃ ተመልሼ መጥቻለሁ። እንግዲህ የመንግስት ሚዲያዎች ያልዘገቡት አጭር ቪዲዮ ተባራሪ ቪዲዮ እየወጣ ይገኛል፣ እና ይህን ነገር አስመልክቶ ብዙዎች እየተነጋገሩበት ይገኛል። ማስደምጣቸው ነው። አንዱም በመካነ ሰላም የተፈጠረው ምንድን ነው የሚለው እናያለን። ብዙ ኦርቶዶክሳውያን ያናደደ አንድ ቪዲዮ አለ። እንግዲህ ብዙ አቡነ ሳዊሮስ በዛሬው ዕለት ቤተክርስቲያን አዋርደዋል እላችኋለሁ ብፁዕ አቡነ ሄኖክ በተደጋጋሚ ሁኔታ ቢነግሩንም ነገር ግን አቡነ ሳዊሮስ በዛሬው ዕለት በግልጽ ታይተዋል። በተጨማሪ አቡነ አብርሃም ሕፃናቶቻችሁን ቆንጥጡልን ሲሉ ያስተላለፉት መልእክት አለ። እነኛ አጫጭር መረጃዎች እየላችሁ መቻለሁ በደንብ አርጋችሁ ላይክ እያደርጋችሁ ቪዲዮን ጀምሮ ወደ መጀመሪያ ቪዲዮ እንሄዳለን። ተከታታይ ኦርቶዶክሳን በደንብ ይህን ቪዲዮ ጉልበት ስጡልኝ ከምን ጊዜም በላይ እን ቻና ሰብስክራብ ካደርጋቸው ሰብስክራብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለኝ። ወደ መረጃቻችን እንሄዳለን። ተከታታይ ነው። ስለ ሬቻ ምን ትላለህ? በእርግጥ እኔ ስለ ሬቻ ያልገባኝ ነገር አለ። እሱንም እጠይቃለሁ። የኔ ጥያቄ እሬቻ ሃይማኖታዊ ክንውን ነው፣ እሬቻ ባህላዊ ማለትም ስነ ባህላዊ ስርዓት ነው ወይ? ምናልባት ከሁለቱ ጥያቄዎች መርሱ ሊሆን የሚችለው አንድ ነገር ብቻ ነውና ሬቻ ባህላዊ ስርዓት ከሆነ የባህሉ ስን ወይም ደግሞ የባህሉ ውበት ተደራሽ እንዲኖረው እሬቻን ማለትም፣ አለመታደል ሆኖ የኢትዮጵያ ፖለቲሻኖች በጣም ዘረኞች፣ ወንጀለኞች፣ አመፀኞች፣ ሆዳሞች ናቸው። ሰው ተኮር ፖለቲካ አያቀነቅኑም። ይህንም ባህል ከፖለቲካ ፍላጎት አውጡትና ሁሉም የሰው ልጅ እንዲያከብረው ይሁን ምናልባት በ21ኛው መቶ ክብረ ዘመን እኔ እንደማስበው ከሆነ አንድ ባህል ሰውንም ሀገርንም የሚጠቅም ባህል እናድርገው። አንድ የባህል ድምቀቱ መለኪያው ደግሞ ከሰሜንም፣ ከምዕራብም፣ ከምስራቅም፣ ከደቡብም አጠቃላይ ባህር አቋርጦ መጥቶ የሰው ልጅ ሲያከብረው የሰው ልጅ ባህል እናድርገው። የትኛውንም ብዙ ባህሎች አሉን። እነሱን ባህሎች የቋንቋና የዘረኝነት መጠቀሚያ ሳይሆን የሰው ልጅ ባህሎች እናድርጋቸው። ስለዚህ ከባህላዊ ክንውኖቻችን ፖለቲከኞች እጃቸውን ያንሱልን። ሁሉም የሰው ልጅ ያክብረው፣ አገራችን የምትጠቀምበት፣ እኛ ደግሞ ሰዎች እንድቀም እንድመቅበት፣ ሶሪ እንድመቅበት። ሁለተኛው ጥያቄ ግን ሃይማኖታዊ ከሆነ ማንም ሰው የፈለገውን ነገር ግዑዝ ነገር ወይም ደግሞ ተንቀሳቃሽ ረቂቅ ነገር ማምለክ ይችላል። ከኦርቶዶክስ አንጻር ግን ከኦርቶዶክስ የሚበልጥ ሃይማኖት ስለሌለ ከኦርቶዶክስ አምልኮትና ከኦርቶዶክስ አስተምህሮ ከኦርቶዶክስ የመዳን መንገድ አንጻር እያየን እንቀዋወመዋለን። ከኦርቶዶክስ የሚበልጥ ሃይማኖት በዓለም ላይ ስለሌለ ኦርቶዶክስን የሚተካከል ስርዓተ አምልኮ ወይም ደግሞ እውነተኛ መንገድ ስለሌለ ከኦርቶዶክስ አንጻር እናየዋለን፣ እንገመግመዋለን። እስልምና ንጣወት የምንለውን፣ ፕሮቴስታንቲዝምን ሰይጣኒዝም ሲስተም የምንለውን ያህል ሬቻን ባይዳ አምልኮ ልንለው እንችላለን። ነገር ግን ባህል ከሆነ ግን ሁላችን የምናክብረው ሁላችንም እንታደምበት፣ ከፖለቲካ የጸዳ ባህል እናድርገው፣ ሁሉም ሰው ይሳተፍበት፣ ሀገራችን ትጠቀምበት። ብዙ የተደበቁ ባህሎችም አሏት ኢትዮጵያ፣ እነሱም እየወጡ የሰው ልጅንና ዜጋን ሀገርን የሚጠቅምበት መንገድ ይመቻች። ሃይማኖት ከሆነ ግን እንዳልኩ አንድ ግለሰብ ወይም ደግሞ ማህበረሰብ የፈለገውም ማምለክ ይችላል። እስከ ጥግ መሄድ ይችላል። እኛ አይደለም ነጻነት የሰጠነው እግዚአብሔር አምላኩ ፈጣሪ የታምልክ አምልክ ባይደ አምላክ ዘንበሬ ብሏል። ከኔ በቀር ሌላ አምላክ አታምልክ ብሏል። ነገር ግን አታምልክ አለ እንጂ አይ መሆን ትችላለ ማምለክ ትችላለ። ቢኮስ ምንቀዋወመውና ምንተቸው ሂስ ምንሰጥበት ግን ከኦርቶዶክስ አንጻር ነው ገብቷቸዋል አይደለ? መብቱን ወይም ደግሞ ነጻነቱን እየነፈግነው ሳይሆን ማንም ተነስቶ ኦርቶዶክስን የሚተቸውን የሚነቅፈውን ያህል እኛም ከኦርቶዶክስ አስተምህሮ አንጻር እንተቸዋለን፣ ሂስ እናደርገዋለን። ባህል ከሆነ ግን ሁላችን የምናክብረው ከዘረኝነት ኮረዶ እንትን አውጡት ጋይስ እንግዲህ ው ወንድማችን በጣም እጅግ የሚገራርቡ ነጥቦችን አንስተዋል። ኦርቶዶክሳውያን በጣም ብዙ ነገር ማለት እፈልግ ነበረ። ነገር ግን ደግሞ ብፁዓን አባቶቻችንን በዚህ መልኩ እያየን እኛ ምን ቤት ነን የሚለው ጥያቄ የፈጠረብኝና በጣም አዝኛለሁ። እውነት ላቸው አሉኝ። ብፁዕ አቡነ ሳዊሮስ እዚህ ቦታ ላይ ተገኝተው መለ ኦርቶዶክሳን ያስቆጣ ድርጊት አድርገዋል። ቪዲዮውን አሳይቻቸውን መለስ እንደ ቸርነ ኦርቶዶክሳን እንዳያችሁ ነው። በጣም እጅግ የሚያሳዝን ተግባር ነው እያየን ያለ ነው። እንግዲህ ብፁዕ አቡነ ሳዊሮስ የቤተክርስቲያናችን እንግዲህ ያው ስራ አስኪያጅ መሆናቸው ይታወቃል፣ ሁላችሁም እንደምታውቁት። ሆኖም ግን መንገዱን የሚጠብቁ አባት ሆነው ይገኛሉ። ከዛሬ ነገ የተሻሉ አባት ይሆናሉ ብለን ስናስብ፣ ዛሬ ግን ይኸው ብፁዕ አባታችን፣ ብፁዕ አቡነ ሄኖክ በአደባባይ ወጥተው ያወገዙትን ይህንን በዓል በአደባባይ በአደባባይ ነሱ እየባረኩትና ቦታውን እየጎበኙት ይገኛሉ። እውነት በጣም እጅግ የሚያሳዝን ነገር ነው። ከአንድ ኦርቶዶክስ አባት ምን ይጠበቃል? እኛ አባት እዚህ ቦታ ከተገኙ እኛ እንደዚህ ነው፣ ይህ ባህል ነው፣ ይህ በአዳም ነው ከሆነ ብንል ምን ዋጋ አለው? ኦርቶዶክሳያን በጣም እጅግ የሚያሳዝን ነገር ነው። እስኪ ከዚህ ቀደም አባታችን ብዙ አቡነ ሄኖክ ምን ብለው ነበር የሚሆን ላሳያችሁን አንመለስ ወቅፍ ተነስባቸው ተቃላችሁ ሺ አመት በኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት

ዋቄፍና ሰዱሪ ከኩሞ ፋኪስ ተሰጡ። አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ፣ የእሱን አሰራር፣ የእሱን አገልግሎት የከፈለ ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያሉ ያሳዘናል። የኦሮሞ ሕዝብ እንደ ቤተ ሙቀራ መታየቱ ማን ነው ይህን እውነት የምናገር? ማን ነው ይህን እውነት የሚገልጥ? ማን አለ? ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ። ብዙ ምስጢር አለ። በሬቻ ስም የሚደረገው ቅድሚያቸው፣ ሽፋኑ ባህል ነው። አዎ ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸው የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው፣ ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጥ እሱ ነው። በአርባ ቀን በሰማንያ ቀን ያገኘነን ልጅነት በዚህ በጣት አሰራር ግን እያጣ ያለን ከኛው ከኛው ከኛው መስቀል ይዘው ከአንተ ብለው እዛ ግን በርቱ የሚለው አሉ ወደ ዝርዝሩ አልገባም። አይ ብቻዬን ምን ብለው ማምጣት አልችልም። እናንተ እንግዲህ ይሄ ብዙ መስራት ይችላል። እንግዲህ እንደ አንድ ሃይማኖት አባት እውነት እውነቱን እውነት ነው ብለን ማለፍ ያለብን ብለው እኛ አባት በድፍረት ተናግረው እንግዲህ በጣም ብዙ ኦርቶዶክሲያን ነቅተው ባን ነው ከዚህ ቦታ ላለመገኘት በሚሞክሩበት ሰዓት በዛሬ ዕለት እንግዲህ የቤተ ክርስቲያናችን የቤተ ክህነት ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ እዚህ ቦታ ላይ መገኘት እውነት እላቸዋለሁኝ፣ በጣም እጅግ የሚያሳዝን ተግባር ነው። ኦርቶዶክሲያን በጣም የሚያናድድ ነገር ነው። እውነት እላቸዋለሁኝ። ጋይስ እንግዲህ እንዳያችሁት ነው። እሺ ይሄኛውን ባህል ነው ብለን እንለፍ። ያው በበዓል ውስጥ ያለ ባህል የሚከበረው ነገር ግን ዋናውን እንግዲህ ያው ሬቻ አሳያችኋለሁ ከዚህ በመቀጠል ማለት ነው። ነገር ግን እኛ ኦርቶዶክሳዊን ነገር እየተቃወምን ያለ ነው ባህሉን ጠልተን ሳይሆን፣ ነገር ግን እዚህ ቦታ ላይ እየተሸወዱ ያሉ ኦርቶዶክሳውያን አሉ። ስለዚህ እነሱ ሊነቁ ይገባል እያልን ነበረ። ነገር ግን ያው እነ አባ ሳዊሮስ በእነዚህ አይነመርኩ ሲገኙ ምዕመኑ ምን ይበል ታዲያ? አንድ ቪዲዮ ላሳያችሁ፣ ትክክለኛውን ሬቻ ማለት ላሳያችሁ እንዳያችሁት ነው እንግዲህ ትክክለኛው የዋቂፍና እምነት ተከታዮች በእነዚህ አይነት መልኩ ሬቻን እያከበሩ ይገኛሉ ለምን ሃይማኖታቸው እምነታቸው ስለሆነ እነሱ ትክክል ናቸው ነገር ግን እኛ እየተቃወምን ያለ ነው እነህ ሳይሆን ኦርቶዶክሳዊ ሆነው ልክ እንደ አቡነ ሳዊሮስ ተሳስተው ሰውን የሚያሳስቱትን እዛ ቦታ ላይ የሚገኙትን ነው ኦርቶዶክሳውያንን እየተቃወምን ያለ ነው እንጂ ትክክለኛ እምነታቸው ነው እያከበሩ ያሉትን አይደለም አሁ እነሱ የፈለጉትን ማምለክ ይችላሉ። የሚያገባን ነገር የለም ቅር እንዳይላችሁ። ማለት ወዳለው፣ እንዴት አምሽታችኋል የተወደዳችሁ መካነ ሰላም አካባቢ አንዳንድ ችግሮች ተፈጠሩ የሚል ዜናዎችን እየሰማሁ ነው። አንዳንዶች ይህንን ነገር ፖለቲሳይዝ ለማድረግ እየሞከሩ ነው። መረጃ ያላችሁ ሰዎች በተቻላቸው አቅም ሁለት ነገር እንድታደርጉ ጥሪ ያስተላልፍላቸዋለሁ። የመጀመሪያው መካነ ሰላም አካባቢ ያላችሁ ሙስሊሞች እና ክርስቲያኖች ተባብራችሁ፣ ተናባችሁ እንደዚህ አይነት ችግሮችን ተቆጣጠሩ። ይሄ የክርስቲያኑም የሙስሊሙም ችግር አይደለም። ማንም ሰው ሙስሊም እንዲጎዳ አይፈልግም። መስጊድ ገብቶ ሰው የሚገል ጤነኛ አይምሮ ያለው ሰው ይኖራል ብዬ አላስብም። ሰው በደንብ ነገሩን አንድ ላድርጉት፣ ተናባችሁ ተሰናስናችሁ እና በጣም ተግባብታችሁ ማለት ነው። ሰው በጣም በጣም የማበረታታው ምንድነው ክርስቲያኖችና ሙስሊሞች አንድ ላይ ብትሰሩ ነው እዛ አካባቢ ያላችሁ። ሁለተኛው ደግሞ በተቻላችሁ አቅም ሶሻል ሚዲያ ላይ ወጥታችሁ በተለይ ጎራ ይዛችሁ እነከሌ ምናምን ሰው ገደሉ ምናምን ብላቸው የምትሰሩ ሰዎች ይህንን ነገር አቁ ይሄ ለማንም አይጠቅምም። ባይዘ ወይ በፖሊስ ያልተረጋገጠ በብሔራዊ መገናኛ ሚዲያዎች ያልተነቀቀ ዜና ሁሉ የውሸት መረጃ ነው ያስከስሳል። በተለይ የፎሎወራችሁ መጠን ከሁለት ሺህ በላይ የሆናችሁ ሰዎች ማለት ሶስት ሺህ እና ከዛ በላይ የሆናችሁ ሰዎች በህግ ያስጠይቃቸዋል። እስከ አራት ዓመት ድረስ ያሳስራቸዋል። በእናንተ ምክንያት ማንም ሰው መጎዳት የለበትም። ጥንቃቄ አድርጉ። ሃይማኖት በጣም ሴንሲቲቭ ስለሆነ አንዳንድ የዋ ሰዎች ሃይማኖታቸውን የጠበቁ መስሏቸው ንጹሐን እንዲያጠቁ ስለሚችሉ ዝም ብላችሁ እንደዚህ አይነት አደገኛ መረጃዎችን አትላኩ። በተለይ ጎራ ይዛችሁ እከሌ እንደዚህ ያደረገ፣ እከሌ እንደዚህ ያደረገ አትበሉ። ማለት ብልጽግናም በዚህ ሰዓት ሙስሊሞችን የሚገድበት ምክንያት አይታየኝም። ፋኖም ኦላም ማንም ሰው ሙስሊምን የሚገድልበት ምክንያት አይታየኝም። ስለዚህ ምናልባት ተልእኮ ያላቸው ሰዎች ግብጽ፣ ኤርትራ፣ ወይም ይሄ ሻዕቢያ እና ሌሎች እርስ በርስ እንድንጣላ የሚፈልጉ በእኛ ለቅሶ ሰርጋቸውን መደገስ የሚፈልጉ ሰዎች ሊኖሩ ስለሚችሉ ጥንቃቄ ይደረግ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። መካነ ሰላም አካባቢ ያላችሁ ሙስሊሞች እግዚአብሔር ይጠብቃችሁ። የተጎዳችሁም ካላችሁ አይዟችሁ፣ ከጎናችሁ ነን። ሐዘናችሁ ሐዘናችን ነው። በተረፈ ይህንን መረጃ በተቻላችሁ አቅም ጎራ ይዛችሁ አታቅርቡት። እንትና እንደዚህ ያደረገ፣ እንትና እንደዚህ ያደረገ ማለት የሚችለው መንግስት ብቻ ነው፣ ፖሊስ ነው። ያልተጣሩ መረጃዎችን ማስተላለፍ አደገኛ ስለሆነ ጥንቃቄ እናደርግላለው።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 ጽፈው ሰጥተዋት በግጥም መልኩ ተናግራለች። ቅድስት ቤተክርስቲያንን በዚች በብላቴና አንደበት እንዲሰደብ አድርገዋል። ው የእሷ ስላልሆነ ተልእኮ ስላላት ነው። ነገር ግን ይህ ነገር መጨረሻው ሃይማኖት ከሃይማኖት እንዲባላና ና እንዳይስማማ የሚያደርግ ድርጊት ስለሆነ እየተደረገ ያለው ሁላችንም ነቅተን እንደዚህ ያሉ ነገሮች ልናወግዝ ይገባል። መመከር ስላለባት ች ጻለኝ ልትመከር ይገባል ልትቆነጠጥም ይገባል ማለት ነው። ህጻናትን በእንደዚህ አይነት መልኩ የምናሳድገው ስለዚህ ትክክል ያልሆነውን ነገር ሁሉ መቃወም ይኖርብን አብይ አስባለሁ። እንትንም ብለዋል። እናንተ የሚሰማችሁ ነገር ኮመንት ላይ አስቀምጡልኝ። እንግዲህ ትላንትና በድጅጋ ውስጥ ጠቅላይ ሚኒስትሩ ላይ የግድያ ሙከራ ተደርጓል ተብሎ ሲዘዋወር የነበረ ቪዲዮ ነው እና እስቲ ቪዲዮ ላይ

ያላችሁት ነው ጅጅጋ ውስጥ ተብሎ በጣም ብዙ እርሻ ነበር ና በመሀል በመሀል ለአንዳንድ ወዳጆቼ ሼር ለማድረግ ሞክሬ ነበር ና እንደ ቆዩም አልተመለከቱትም። ምክንያቱም እኔ እንጃ የመንግስት ሚዲያ ለምን በዚህ ደረጃ ልክ ሊያወጣው እንዳልፈለገ ግራ የገባኝ ነገር ነው። እኔ በግል ና በዛ ግን የሚገኙ በጅጅጋ ውስጥ የሚገኙ ነዋሪዎች ግን ቪዲዮን እየቆራረጡ ለቀውታል። አስቡት ይህንን ቪዲዮ ሲቀርጹ በአንድ ጋጋል ብያዙ ምን ነገር ሊደርስባቸው እንደሚችል ና ለማንኛውም ትላልቅ ሚዲያዎች ሊሰግቡት ያልፈለጉት ለምን እንደሆነ ባናቅም እንደዘነ ነገር ግን እንደተፈጠ ኧረ ብዙዎችም የጂጂጋ ሕዝብ ላይ ሲወርዱባቸው የነበረው ነገር በኮመንት ተመልክቻለሁኝ። እና ለማንኛውም እናንተ ይህንን ቪዲዮ ያስመልክታችሁ የራሳችሁን ሀሳብ ስጡ። ብዙ ብዙ ሀሳቦችን ስመለከት ስለነ በዛሬው ዕለት ነው የወጣው ማለት ነው። እና ይህ መረጃ ከወጣ ሰዓታት ጀምሮ እንግዲህ በጣም ብዙ ሰዎች ያው ድንጋጤ ፈጥሯል። እውነት ነው ወይስ እንዴት ነው እያሉ ነገሩን እንግዲህ ትኩረት ስቧል፣ ብዙዎች እየተነጋግሩበት ይገኛሉ። እናንተስ ምን ሀሳብ አላችሁ በዚህ ጉዳይ ላይ እንግዲህ በጣም በስፋት እየተሸራሸረ የሚገኝ አንዱ ከዛሬው መረጃዎች ውስጥ አንዱ መረጃ ይህ መረጃ ነው፣ እንዳያችሁት ማለት ነው። ሀሳባችሁ አስተያየታችሁን ኮመንት ላይ የምታስቀምጡ ይሆናል ማለት ነው። ለኦሮሞ ወንድም እህቶቻችን እንኳን ለኤሬቻ በዓል አደረሳችሁ ሲል ዶክተር ደሳለኝ ጫኔ የመልካም ምኞት መልእክቱን አስተላልፏል። ዶክተር ደሳለኝ ጫኔ በመልእክቱም ታዲያም መልካም በዓል ይሁንላችሁ ሲል እንግዲህ መልእክቱን አስተላልፏል። የኤሬቻ በዓልን አስመልክቶም በዚህ ሰዓት እጅግ በርካታዎች ከበርካታ ዓለም እንግዲህ የእንኳን አደረሳችሁ መልእክት እያስተላለፉ ይገኛሉ። የኤሬቻ በዓል የምታከብሩ ኢትዮጵያውያን በሙሉ እንኳን አደረሳችሁ።